ማንበር ያስፈልጋል ያ ካሉ ነገር ይኖር ነገር አይደለም። መንግስትም በአስቸኳይ በህግ ቁጥጥር ስር ሊያውላት ይገባል። ምንም አይነት ነገር ትሸፍት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣ። ይሄን ጉደኛ ቪዲዮ ከማየት በፊት የመስቀል በዓል ላይ የእመቤታችን ስዕል አድኖና ቲሸርቷን መልበስ ክብርህን በዓሉን የሚያደበዝዝብህ ከሆነ የመስቀል በዓል ባላችሁበት ቦታ ሁሉ ይብዛ። ውድና ክቡራት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ይህ ያሮስ ነው ወንድማችሁ፣ እኔ ልዑል መብራቱ ነኝ። መረጃውን ላይክና ሼር ስታደርጉ በብዙ ተተርፋላችሁ። ብዙ መረጃዎችን የምታገኙ ነው የሚሆነው። እንግዲህ አንድ መረጃ በድጋሚ ለእናንተ ለማጋራት ወደድኩኝ። ይኸውም እንግዲህ ምንድን ነው እዚህ ከአባ ህጻን ጋር የተገናኘ መረጃ ነው። እንደምናስታውሰው ከሰሞኑ እንግዲህ በአንድ ሚዲያ ሁለት ጊዜ ቀርበዋል አባ ህጻን ሁለቱም የቀረቡበት የቀረቡበት መንገድ ሆድና ጀርባ፣ ፊትና ኋላ ናቸው ሀሳቦቹ ማለት ነው። አባ ህጻን እንግዲህ እንደምናስታውሰው በአንድ ወቅት ሚዲያ የሚዲያ ርዕስ ሆኖ ነበረ። ከዛ ከዚህ በኋላ ሚዲያ ያልወጣም ከዚህ በኋላ ምናምን ብለው ጠፉ። ለረጅም ጊዜያት እግዜር ይመስገን እኛም ደስ ብሎ ነበር፣ እውነት ለመናገር በመጥፋታቸው ማለት ነው። ምክንያቱም አንድ መነኩሴ ቤተ ክርስቲያንን የሚወክል ነው። ስለዚህ በረቧም ባረቧም ሚዲያ ላይ የቀረበ ማውራት ቤተ ክርስቲያን ክብሯን ዝቅ ከማድረግ ውጪ ምንም ፋይዳ ያለውም፣ ነገር ግን ምን እንላለን? ያው የወጡ ነበረ እዛዛ ጠፉ። ነጋሽ ሚዲያ ላይ በተደጋጋሚነት እንደወጡ ነበረ ከአንዲት ሴት እናት ከበተገናኘ እንደምናስታውሰው። ከዛ ጊዜ በኋላ አሁን በቅርብ ደግሞ መስከረም ላይ በሌላ ሚዲያ ደግሞ ብቅ ብሏል። ብቅ ያሉበት ምክንያት የመጀመሪያው አሳያቸዋለሁ የእመቤታችን የቅዱስ ድንግል ማርያምን ስዕል የቀደደችውን ሴትን በማንሳት እሷን ከሚደፍሩ እሷን ከሚነኩ እኔን ቢቀዱ ምናምን አሉ። እሳ አባባ ህጻን ነውስ። እውነት ነው የተናገሩት፣ ህግም ይዳኘን። ቤተክርስቲያን እስከ መቼ ነው እንትና ምትለው? ቤተክርስቲያን አርብ ናናት እሁድ ይመጣል ምናምን ምናምን ብለው ብዙ ተናገሩ። እንደተመለከት ነው ማለት ነው በዛው ሚዲያ ከአንድ ሁለት ሶስት ቀናት በኋላ ተመልሰው በመስቀል ደመራ ወቅት የቤታችንን ስዕል ይዛችሁ ደግሞ እንዳትወጡ በዓሉ የክርስቶስ ነው አሉ። ምንድን ምክንያታችሁ ቢባል ምንም እንደማይናገሩ እናውቃለን። የመስቀል ስር ስጦታ ድንግል ማርያም ናት። ከመስቀሉ ስር ያገኝናት ስጦታችን ማርያም ሆና ሳለ ነገር ግን የመስቀል በዓል ላይ በዓሉ የክርስቶስ ነውና እንዳትማ የማርያምን ስዕል ይዛችሁ እንዳትወጡ አሉ ማለት ነው። በአንድ ራስ ሁለት ምላስ ምን ነክቷቸው ነው አባ ህጻን እንድንል ያደረገን። ሳምንት ባልሞላ ጊዜ ውስጥ ራሳቸው ወጥተው ተናግረው ራሳቸው ወጥተው ደግሞ ስዕሏን እንዳት ይዙ እሷን ከሚቀዱ እኔን ይቅደዱኝ ያሉት አባት ተመልሶ ደግሞ የማርያምን ስዕል እንዳት ይዙ ብለው ደግሞ ተነሱ። በጣም ነው የሚያስተዛዝበው። በጣም ነው የሚገርመው። እኔ በግሌ በጣም የተገረምኩት እውነት ለመናገር ያው በእርግጥ አልጠብቅም፣ ምንም የተለየ ነገር አልጠብቅም። ግን ቢሆንም እንዲህ በዚህ ያል ፍጥረት እንደዚህ አይነት ነገር ያደርጋሉ ብዬ አላምንም ነበር። ግን አደረጉት። ለማንኛውም ምን ነክቷቸው ነው እንድንል ያደረገን የአባ ህጻን ድርጊት የሁለቱንም ቪዲዮ ላጋራላችሁ። ሁለቱንም ተከታተሉ። እንግዲህ አይን ይፈርዳል። እናንተም ጽፉትን በኮመንት አስቀምጡልኝ። እኔ ግን መረጃ ላጋራላችሁ። ይሄን ጉደኛ ቪዲዮ ከማየት በፊት የመስቀል በዓል ላይ የመቤታችን ስዕል አድኖና ቲሸርቷን መልበስ ክብርህን በዓሉን የሚያደበዝዝበት ከሆነ የመስቀል በዓልን አሳልፈው። አመሰግናለሁ ክብራ ክብራችሁ የሆነ ብቻ። ይህን ጉደኛ ቪዲዮ እየተመለከታችሁ ሼር፣ ኮፒ ሊንክ፣ ዱዊት ሪፖስት። ይባስ ብለው ስዕሎቿ እኛ እጣን አጥነን አክብረን ሰላም ለኪ እያል የምንሰግድበትን ስዕሎቿ ወደ መቅደድ ደረጃ ለምን እኔን አይቀዱኝም? ከዚህ ይልቅ ለምን እኔን አያርዱኝም? ለምን እኔን አያጠፉኝም? ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል እዛ ይዘን ወጣን። ዞሮ ዞሮ የአህያ ባል ከጅብ አያስጥልም፣ አደለ ነገሩ? ነገ ደግሞ ታቦት መስቀል ነጠላ ለብሳችሁ አናያችሁ ትላላችሁ አደለ? የእመቤቴ ስዕል አድኖ ይዥ መገኘቴ መስቀል በዓል ላይ ክብረ በዓሉን ያደምቅልኛል እንጂ አያሳንስብኝም። ቲሸርቷንም እለብሳለሁ፣ ስዕል አድኗንም እይዛለሁ። ክብር ለእመቤታችን ይሁን። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። አባ ህፃን ተልኳቸውን ፈጽመዋል። ማንም ሰው በእምነቱ የሚኮራ ሰው የእመቤታችን ስለ አድኖ ኦርቶዶክስ ሆኖ የዚያን ቀን ይዞ መምጣት ግዴታ ነው። ስለዚህ በእለቱ የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስለ አድኖ ይዛችሁ መምጣት ቻለንጁን ተቀላቀሉ። ሼር፣ ኮፒሊንክ በማድረግ ይህን መረጃ ለኦርቶዶክሳውያን አዳርሱልኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዋና ስራ አስኪያጅ የሆኑት አባሳዊ ሮስ ልከዋቸዋል ነው የተባለው። እንግዲህ በመስቀል በዓል በሚከበርበት እለት ምንም አይነት ስለ አድኖም ሆነም አረንጓዴ ቢጫቀይ ባንዲራ ይዞ መገኘት በሕግ እንደሚያስቀጣና በአዋጅ ቁጥር ሁሉ እንደተደነገገ አባሳዊ ሮስ መናገራቸው የሚታወስ ነው። ታዲያ በለትሎት ደግሞ የእመቤታችን የቅድስት ድንግል ማርያምን ስለ አድሮ ይዞ መገኘት ደግሞ አሁንም በድጋሚ ህገ መንግስት ጋር አያይዞም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ከፍተኛ ጥላቻ መንግስት ይኖረዋል ሲሉም ተናግረዋል። ይህ የሆነው ለምንድን ነው? ለእመቤታችን ያላቸውን ጥላቻ ወይንስ በእመቤታችን ስለሚያፍሩ ነው የሚለው ደግሞ አሁንም መወዛገቢያ ሐሳብ ሆኖ ተነስቷል። ታዲያ ኦርቶዶክሳውያን በዕለት ሁለት ደግሞ በመስቀል አደባባይ የመስቀልን በዓል ስናከብር የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖ ይዘን እንደምንገኝ እኛም ጥሪያችን እናስተላልፋለን። እነሱ ምንም አይነት ስለ አድኖ ሆነ የተለያዩ ስዕሎች የሚገልጹ መረጃዎችን ይዛችሁ እንዳትወጡ ቢሉንም እኛ ግን የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስለ አድኖም ከፍ ማድረጋችን አሁንም እንቀጥላለን ማንም

ምክንያቱ ባረባ ሰው ነኝ። ድንግል ማርያም ቤዛችን ናት፣ ንጽህት ናት፣ ቅድስት ናት፣ አማላጃችን ናት። ለምን እኛ አልሞትም? ለምን የሀያ ጊዜ አልሞትም? የእናታችን የድንግል ማርያም ስምቀሚነስ ያውም በክፋት ያውም በአንድ በማትረባ ምራቅ እየተፋችባት እሷን፣ ችግር የለም እግዚአብሔር፣ የአባቶች አምላክ ያሳየናል ተስፋ። እኔ ሁለት ቀን ሶስት ቀን ሙሉ መሬት እየተኛውን ያለቀስኩት ያለቀስኩት ለሌላ አይደለም። የእኔ ኃጢአት ነው ይሄን ያመጣው ብዬ ነው ያለቀስኩት። የእኔ በደል ነው ይሄን ያመጣው ብዬ ነው ያለቀስኩት። እኔ ለ እንደ እግዚአብሔር እንደ ቃሉ መመላለስ ስለ አቃተኝ ነው ይሄ የመጣው። እኔ ልትቀጣኒ ነው ያ እኔ ይህን ከማይ ሞት ይሻል። እንዴት እንዴት፣ ድንግል ማርያም እንዴት፣ ወላዲት አምላክ እንዴት፣ ቅድስተ ቅዱሳን ነጽ ተንጽሃል በዚህ ልክ ስእሏ እስከመቅደጥ ስእሏ ፊት እስከመጥፋት በዚህ ልክ ግን መደፋፈር ከመጣ ዛሬ መጮ ያለበት ኦርቶዶክስ ብቻ አይደለም ፕሮቴስታንቱ ጭምር ወጥቶ ነው ይሄ እኔ አይደለም ማለት ያለ እኔን አይወክልም ማለት ያለ የእኔ መገለጫ አይደለም ማለት ያለበት ኦርቶዶክሳዊ ብቻ የተነካው ብቻ አይደለም ለምን ምን ስለሆነች ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲህ የምትነካው ሁሉን አሚን ብላ ተቀብላ ስለኖረች ሀገሬ ጋር ሃይማኖት የግል ሲባል እሺ ብላ አብራ እጇን ዘርግታ ሁሉን ተቀብላ አብራ እየኖረች ነው ለምን ተቀበልሽ? ለምን እሺ ብለሽ ነውሽ? እናጥፋሽን ከሆነ ግልጽ ነገር ማን ማን እንደሚያጠፋ ያኔ እና ከዛ ውጪ ግን ማንም ለማንም ተሸማቆ አይኖርም። ማንም ለማን ማንም ለማን በዚች እድሜ እንኳን ሳይ እኔ እዚህ በተወለድኩበት እድሜ እንኳን ሳይ ሁሉም የሚቆፍረው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደጃፍ። ሌላ ቦታ ጠፍቶ ነው እንዴ? ሌላ አማኝ የሌለ ሆኖ ነው? ለምንድ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ በዚህ ልክ ቅጽሮቿ የሚንኳኩት ቅጽሮቿ የሚፈርሱት ክብሮቿ የሚነኩት የአምልኮ ስርዓቶቿ የሚነኩት? አሁን እኮ ዋና ዋና የሆነውን ነው እኮ እየተነካብን ያለ እኛ አለካ ናቸው አለካ የእነሱ መገለጫ የሆነውን አደባባይ ላይ አልቀድርንም። ለምንድን ነው እኛን የሚቀዱት? ካልሆነ የነሱ አላማና የነሱ ተልኮ ካልሆነ ግን ወቶ ይቅርታ መጠየቅ አለባቸው። ሞች ል ለህግ ማቅረብ አለብን። ለህግ መቅረብ አለብን። ለማስተካከል ትክክል አይደለችም ብሎ ለመናገር ሄዱትን እኮ ነው። ወደ ይህ ማለት ምንድን ነው፣ አሳዳጁ ነፃነት አግኝቶ እስር ልጅቷም እስካሁን ድረስ በደል ፈጽማ የእመቤታችንን ስዕል ቀዳ ኢትዮጵያ ውስጥ ቁጭ ብላ ያልታሰሩ እነዚህ ሁለቱ እናቱን ግን ለመጠየቅ እኔ ጽዋ ከሞላ አስቸጋሪ ነው። የሞላ ጽዋ ይፈሳል። ይሄ ተገቢ አይደለም። ለኦርቶዶክሳውያንኛ ታግሰናል። ይሄ ማለት ግን የብዙሃኑ ፕሮቴስታንት መገለጫ ነው ብዬ አላለ እይቶ ያደረገችው ድርጊት ግን በአንድም በሌላ የነሱ መገለጫ ካልሆነ ደግሞ ወጥተው ከኛ ጋር ይሄ አግባብ አይደለም ብለው ሃይማኖት ተቋማት አሉ አልከ አብረን የምናገለግለው ወጥተው እነሱ መግለጫ ሰጥተው እቺ ልጅ ለህግ የምትቀርብ ማድረግ አለባቸው። ይህ ካልተደረገ ግን አስቸጋሪ ሁኔታ ነው ፈጠሩ። ጥሩ አይደለም። ከዚህ በኋላ አብሮ መቀመጥም አያስፈልግም። አብሮ ህብረት ሆኖ ህብረት አብረ ማገልገልም አያስፈልግም። የማይነካብንን ነው የተነካ። እንዴት አንድ ግለሰብ ተነስታ ስላችን ትቀታለች ለስጋ በወለለችን እናት ምጥቅ እናቴ ድንግል ማር ችን እናት ካሳጣኝ እግዚአብሔር አንዱም በሌላም መንገድ አለው ቤቱን ያስከብራል። እኛ ግን አባቶቻችንም እዚሁ ልክ ነው አርር ብለው አባሳቱ በቅዱስ ከቅዱስ ፓትሪያርኩ ጀምሮ አዝኖ ያሉ እዚህ ልክ ነው። ለምን ለምን እኛ እኮ አክብረና እኛ እኮ ወደን አብረን እየኖረን ነው። ለምን በዚህ ልክ ይኮረኩሩናል? ለምን በዚህ ልክ ይነኩና? ለምን በዚህ አይነት ነገር ትሸፍት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ በሀገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለባለ መስቀሉ ለዋዜማ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደርኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪ መስጠቴ ይታወቃል። ነገር ግን በዛ ኢንተርቪ ላይ እኔ መልእክቱን ያስተላለፍኩትን ለበጎ አላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ኢንተርቪ ሙሉ ኢንተርቪ ላይም አይታችሁት እንደሆነ ይህን ሙሉውን እዩት ብዬ ግብዣዬ ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬአለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን፣ የአምላካችን፣ የመድኃኒታችን የኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኒስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ህግ የራሱ መንገድ አለው። የራሱ አካሄድ አለው በራሱ መንገድ አሁንም እየሄዱበት እንደሆነ ከህግ አካላትም ሰምቻለሁ። በህግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጭ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጠዋፍ ተሰቶት በጠዋፉ የመስቀሉን ብርሃን ደመራው ለመለኮሱ ከእኛ በስር ጧፎች ለእያንዳንዱ ይል። ከዛ ውጭ ግን ምንም አይነት ነገር ትሸፍት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር፣ ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለእኛ ማንነታችን፣ ውበታችን፣ ክብራችን አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሀሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ እየተቆረጠ የሚለቀቀው ነገር ለሌላም ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይህንኑ እድል በድጋሚ ስለሰጠኝ የሚታረሙትን እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያን ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም የፍቅር፣ የአንድነት በዓል ይሁን እላለሁ። አመሰግናለሁ። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር በማድረግ ትብብር አጋንታችሁ በማሳየት ከጎናችን እንድትቆሙ እሻለሁኝ።